ሁሉ በአንድ ዓላማ የተጋለት እልፎችን በአንድ ሳቢ ያጣምርም በርካቶችን በነቂስ ያሳተፈ ውጥን የአረንጓዴ ዐሻራ መርሃ ግብር ከተፈጥሮ መኳረፍ ከገጸ በረከት መራራቅ የቀጣይነት ጉዞን በንቅፋት ነገን በጭጋግ ይሸፍናል ያለው ኢትዮጵያዊም ላለፉት ሰባት ዓመታት ተፈጥሮን ያከበረም በረከቶቿን የጠበቀ ስራን በአረንጓዴ ዐሻራ መርሃ ግብር ሲከውን ቆይቷል። ከዚህ በፊት ሁለት ቀን ተክለናል። ዛሬ ሶስተኛ ቀናችን ነው እና ብዙ ጥቅምም አግኝተናል። በአየር ንጹ አየርም ማግኘት ይችለናል። ልጅ በአንድ መራመድ እንደማይችለው ችግኝም ደግሞ በአንድ ማደግ እንደማይችለው በየቀኑ እየመጣን እንክብካቤ ልንሰጠ ይገባል። በሞራል ሆነን ሁለት ሁለት ለምንተሰጠን እያለን ነው። ሁለት ሁለት ፍሬ ርቀት ስለነበረ የተሰጠን ከዚህ የበለጠ መትከል ብቻ አንድ ሚሊዮን አንድ ጀንበር ብቻ ከዛ ርቀቱ ነው እንጂ ብዙ ሰው ይዞ ቢመጣ ብዙ አትክልት ይዞ ቢገባ በጣም እንትን የሆነበት የተሻለ መትከል የሚቻልበት ነው። ና በጣም ደስ ይላል። ይሄ መርሃ ግብር ሲጀመር በጣም ለብዙ ችግሮቻችን እነዚህ በጣም ቱዊን ለምንላቸው በተለይ ለአየር ንብረት ለውጥና የተፈጥሮ ሀብት መጎሳቆል ችግሮች ወይም ተግዳሮቶች መልስ እንዲሰጥ ነው፣ ምግብም እንዲሆን፣ ደንም እንዲሆን፣ መኖም እንዲሆን፣ የደን ውጤትም እንዲሆን ከኢትዮጵያ የሚያለፈ ትሩፋት እንዲኖረው ተደርጎ የተቀረጸ መርሃ ግብር ነው። የዕድሜ ወሰን፣ የእውቀት ደረጃ፣ የቦታ ገደብ ሳይገታውም ለአመታት ምድርን በአረንጓዴ ሸማ ሊያከናንብ ሀገርን በስትንፋስድር ሊሸምን የተነሳው የኢትዮጵያዊ የጋራ ርብርብም በሮም ምድር ከብሯል። በሮም መድረክ ደምቋል። በዚህ አይነት እውቅናዎች መልካም ናቸው። እንደ ግለሰብም እንደ ሀገርም አንድ አካል ለራሱም ለሀገሩና ለዓለም አቀፉ ማህበረሰብ የሚጠቅም ስራ ሲሰራ ያ ስራ ደግሞ በሚመለከታቸው ኦርጋናይዜሽኖች እውቅና ሲያገኝ ተጨማሪ ስንቅ ይሆናል ያበረታታልና በአረንጓዴ አሻራ መርሃ ግብርም የሆነው ይሄው ነው ብዬ ነው መወስደው። ትላንት ሰለቸኝን ጆሮ ነፍጎ ዝለትን ችላ ብሎ በነቂት የተሳተፈበት ያ እርካታ አንትቶ እርምጃውን ያከረረውም አረንጓዴ እንዱካ የተከተለው ኢትዮጵያዊ ወዘናና ልፋት ዛሬ የፋኦ መመዘኛዎች ሆነው ኢትዮጵያ በሁሉ ፊት ደምቃ ኢትዮጵያዊነት በሁሉ አይን ጎልቶ እንዲታይ መመዘኛዎች ነበሩ። አረንጓዴ ዐሻራ መርሃ ግብር አንደኛው የተወሰደው በስኬሉ ምክንያት ነው። የትም ዓለም ላይ በቢሊየን የሚቆጠር ችግኝ በዓመት ተፈልቶ ተተክሎ አይታወቅም። በመቶ ሚሊየን የሚቆጠር ችግኝ ተፈልቶ በአንድ ቀን ተተክሎ አይታወቅም። ይሄ አንድ ያስመረጠንና ሌሎች ሀገሮችም እንዲያረጉት ሞዴል ይሆናል ተብሎ የተወሰደ ነው። ኢትዮጵያ የሰባት ዓመት ትጋትና ውጤቷም በዓለም መድረክ እውቅና ማግኘቱም ለነገ የመነሳሳት ስንቅን ለጎረቤቶች ተሞክሮን የሚቸር መሆኑም ተነስቷል። እንግዲህ ይህ እውቅና ለኢትዮጵያ ገበሬና አርብቶ አደር፣ የከተማ ነዋሪ በአመት ወጥቶ መሬት ቆፍሮ ለይቶ ችግኝ አፍልቶ ተክሎ ችግኙን ለተንከባከበው ማህበረሰባችን ትልቅ የሚያነቃቃ ነው። ኢትዮጵያን በበጉ ነገር ስሟን ያነሳል። ሶ ለነገ ለኢትዮጵያ መልካም ነገር፣ መልካም ዜና፣ መልካም ድጋፍ ይዞላት ይመጣል።